ሰላም ጤና ይስጥልን። በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሆንልን። እንግዲህ ቀደም ሲል የ2017 ዓ ም የጌታችን የመድኃኒታችን የኢየሱስ ክርስቶስን ብርሃነ ትንሳኤ በዓል ምክንያት በማድረግ ለ300 ሰዎች ዶሮ በርበሬ ለእጃቸው አምስት መቶ ብር እንደዚሁም ደግሞ ሽንኩርትና ዘይት ባለ አምስት ሊትር ዘይት እንድትሰጡልን እናንተን ጠይቀናችሁ ነበር። አላሳፈራችሁንም። እግዚአብሔር ብድራቱን ይክፈላችሁ። በጣም ነው የምናመሰግነው። ይህን በማድረጋችሁ ሁሉንም ገዛዝተን እንግዲህ እነሱን ነው የምንጠብቀው። ዛሬ ሰጥተን እንግዲህ ምርቃቱን ትቀበላላችሁ ማለት ነው። የምንሄዱ አሁን ወደዛ ወደ ስጦታ ነው። እግዚአብሔር ብድራቱን ይክፈላችሁ። ወደ አምሳ ሰዎች የምትጠጉ ለሶስት መቶ ሰዎች አንዳንድ ሰው አንዳንድ ሰው ሁለት አስራ ስምንትም እንደዚህ ምናምን የሰጠ ሰው አለ። እግዚአብሔር ብድራቱን ይክፈላችሁ። ቀጥታ ወደ ስጦታው እንሄዳለን።

ሰላም ጤና ይስጥልኝ በእያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሆንልን። እንግዲህ ከንጋቱ 11 ሰዓት ነው የጀመርነው ለ300 ሰዎች የበዓል የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ ምክንያት በማድረግ አንዳንድ ዶሮ፣ 5 ሊትር ዘይት፣ አንድ ኪሎ በርበሬ፣ 5 ኪሎ ደግሞ ሽንኩርት እንደዚሁም ለእጃቸው 500 ብር እየሰጠ እንገኛለን። እግዚአብሔር ብድራቱን ይከፈላችሁ። በጣም ነው የምናመሰግነው። ለሌላ ጊዜ እናንተ መታችሁ ብታግዙን ትልቅ በረከትን ታገኛላችሁ። ሚዲያውን በመጠቀም ለ300 ሰዎች የበዓል አስቤዛ ሰታችሁ ሰታችሁናል። ለምታደርጉት በጎ አድራጎት በሙሉ በእግዚአብሔር ስም ምስጋናችንን እናቀርባለን። የቅድስት ድንግል ማርያም የጽዋ ማህበር የቅድስት ድንግል ማርያም የጽዋ ማህበር ለ18 ሰዎች አስቤዛ የበዓል አስቤዛ ሸፍነውልናል። እንደዚሁም ደግሞ የቅዱስ ሚካኤል ጽዋ ማህበር፣ የኪዳነ ምሕረት ጽዋ ማህበር በጀርመን ሙኒክ ከተማ ነው የሚኖሩት። እነዚህም እግዚአብሔር ይስጥልን በሉልን። እግዚአብሔር ይስጥልን፣ በጣም ነው የምናመሰግነው። ቀጥታ ወደ በዓል ስጦታ ነው የምንሄደው። እንኳን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤው አደረሰን አደረሳችሁ። እንኳን አደረሳችሁ። ወደ ስጦታው እንሄዳለን። የተከበራችሁ እህቶቻችን ወንድሞቻችን፣ እናትና አባቶቻችን በዓሉ ምናልባት የክርስቲያኖች ቢሆንም በዓል ያው ሲከብር ኢትዮጵያውያን ሙስሊምና ክርስቲያን አይለያይም። አንድ ላይ ሙስሊም የክርስቲያኑ ክርስቲያን የሙስሊሙን አንድ ላይ በመከባበር በደስታ ስለሚያከብር ኢናም ያንን እሴት ለማስቀጠል ነው፣ ይህንን ያደረግ ነው። መልካም እንግዲህ በዓል ይሁንላችሁ። በጣም ነው የምናመሰግነው

እግዚአብሔር ይስጥልን። በጣም ነው የምናመሰግነው። የ2017 ዓመተ ምህረት የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓለ ትንሣኤ ምክንያት በማድረግ ለ300 የሚሆኑ ሰዎች አምስት አይነት ነገሮች ሰታችሁናል። እናመሰግናለን። አንዳንድ ዶሮ፣ ባለ አምስት ሊትር ዘይት፣ አምስት ኪሎ ሽንኩርት፣ እንደዚሁም ደግሞ አንድ ኪሎ በርበሬ። አሜን፣ አብሮ ይስጠን። አምስት መቶ ብር ለእጃቸው፣ ዶሮ፣ በርበሬ፣ ሽንኩርት፣ አምስት መቶ ብር፣ ዘይት ሰታችሁናል። እግዚአብሔር ይስጥልን። እዚህ ጋር በጣም አቅመ ደካሞች ናቸው። የምትመለከቷቸው በጣም በየቤታቸው ውስጥ አፍረው የሰው ፊት ለማየት አሚን አሚን። ሰጪዎቹም እግዚአብሔር ይስጥልን እግዚአብሔር ያክብርልን። በጣም ነው የምናመሰግነው። ሌሎቻችሁም እንግዲህ በሚቀጥሉት ሌሎችም በዓላት አሉ። በበዓላት ሰው እንዳይከፋው እንዳያዝም በዚህ አሚን አሚን ወደ አምሳ ሰዎች

ሚሚንደብረች ያቆየንጆለሚ ወደ አምሳ ሰዎች ናቸው የሰጣችሁልን፣ ለሶስት መቶ ሰዎች እግዚአብሔር ብድራቱን ይክፈልልን። በጣም ነው የምናመሰግነው። እንግዲህ ደስታቸውም ደስታችሁ ነው እና ምንም ቃላት እንግዲህ የለኝም። እግዚአብሔር ያክብርልን። በጣም ነው የማመሰግነው። ወደ ሰባት በሬዎችም ደግሞ እንደዚሁ ለነዳያን ገዝታችሁልናል። እነሱን ደግሞ ከትንሳኤው ጀምሮ በመደዳ እንመግባለን። ማለት ይሄ ሁሉ እንግዲህ እጸድቅ ብላችሁ ነውና እግዚአብሔር ይስጥልን። በጣም ነው የምናመሰግነው። እንግዲህ እንደተመለከታችሁት ነው ከሌሊት ነው የጀመርነው መስጠቱን ወደ ወደ 11 ሰዓት ጀመረን ማለት ነው። ሁሉም ደስተኞች ናቸው። እግዚአብሔር ብድራቱ ይክፈላችሁ። በጣም ነው የምናመሰግነው። እነ ጆዋና፣ ብስራተ ገብርኤል አንዲት እህታችን መቅደሰ ማርያምና ብስራተ ገብርኤል እነ ሁለተ ስላሴ እነ ደሞ ሌላም ሰው እንደዚህ ልጅ ይመርቁልኝ ብሎ ከኃይለ ስላሴና በኪዳነ ምረት ስም ከኃይለ ስላሴ ወልዳህና ወይንሸት ወለታህና ስሜን እግዚአብሔር ያውቀዋል። ስማችን እግዚአብሔር ያውቀዋል። በመድኃኒዓለም ስም ከሙሉ ዓለም ሰናይት፣ ሰሎሞን ወለተ መንፈስ ቅዱስ፣ ወለተ ሰንበት እንደዚሁም ወለተ መስቀል በወላዲተ አምላክ ስም ዲያቆን ተወልደ መድህንና ወለተ መድህን ከጽዮን እንደዚሁም ደግሞ ትርሲተ ድንግል ከጽጌ ማርያም ልጄን እሴተ ማርያምን እግዚአብሔር ያሳድግልኝ ብለው የሚሰጥ አለ። ከላስቬጋስ የቅድስት ድንግል ማርያም ማህበረተኞች እግዚአብሔር ይስጥልን። ሁለት ሰዎች ያዋጡማሉ። ለአንድ ሰው ሁለት ሰው ከአንድ ወንድማችን እንደዚሁም በመዳን ዓለም ስም ከሚሮን እህተ ማርያም ገነት ከዱባይ ኳታር የሚኖሩ እህትና ወንድሞች ከጸዳ ለ ገብርኤል ወልደ ሰንበት ሰይፈ ገብርኤል ወልደ ገብርኤል ብስራተ ገብርኤል አጸደ ማርያም ቅደ ማርያምና በክርስቶስ ሰምራ ስም በመድኃኔዓለም ስም እንደዚሁም ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የዙሪክ ማህደረ ስብሐት ቅዱስ ልደት አለማርያም ቅዱስ ራጉኤል ቤተክርስቲያን የአጥቢያውና የልዩ ልዩ ከተማ የመጡ ምእመናን የተሳተፉበት እንደዚህ የትንሣኤ በዓል ስዊዘርላንድ ማለት ነው። እግዚአብሔር ይስጥልን። አካል ወልድ ኃይለ ገብርኤል አጸደ ማርያም እና ኃይለ ጊዮርጊስ እንደዚሁ ከበልዩ ና ከታምራት ከስዊዘርላንድ ወለተ ገብርኤል በጣም ነው የምናመሰግነው። እግዚአብሔር ብድራቱን ይክፈላችሁ። ወለተ ማርያም እና ኃይለ ገብርኤል ክብርትሃና ኃይለ ጊዮርጊስ ተክለ ሃይማኖት ጸዳለ ማርያም ጀርመን ሀገር ሙኒክ ከተማ ቅድስት ድንግል ማርያም ጽዋ ማህበርተኞች እንደዚሁ የሚካኤል ጽዋ ማህበርተኞች የኪዳነ ምረት ጽዋ ማህበርተኞች በአንድ ላይ ይሰጡታል። በቅድስ ሥላሴ ስም ገነት ከለንደን አንድማ ያላወቅነው ሰው ሁለት ሺህ ብር የሰጠንም አለ እና አርቲስታ አዚዛ መሐመድ እነ አጸደ ማርያም እየሩስ ታደለ ዳዊት ታደለ ሀይለ መስቀልና እነ አጸደ ገብርኤል ማዕረግ ታደሰና የትናየት ታደሰ ከሁለተ ሚካኤል እግዚአብሔር ይስጥል እነዚህ አምሳ አንድ ሰዎች እና አንዳንድ ደግሞ ተቋማት ለ ሶስት መቶ ሰዎች ይኸው ደስታቸውን ተመልከቱ ምርቃታቸው አያልቅም በጣም ደስ የሚል ሁኔታ የነበረው እና እነዚህ ሰዎች እንግዲህ እኛ ምግብም ስናበላም ሆነ በየዘወትር እንደዚሁም ደግሞ የበዓል ጊዜ ደግሞ እንደዚህ ስጦታ ስንሰጥ የሰጣችሁን ስንሰጥ ፊታቸውን አናስገባ ፊታቸውን ደግሞ ብናስገባ ብዙ ነገር ታያላችሁ ደስታቸው ምናቸው በዓመት በዓል ምድር አንድ ደረቅ እንጀራ እንኳን ባልነበረኝ ጊዜ ነው የደረሳችሁልኝ የሚሉም አሉ። እንደዚሁም ደግሞ በእውነት እንደ ማልቀስም ያሉ እንደ ማዘንም በአብዛኞቹ አግኝቶ ያጡ ናቸው። እና እኛ በየቤቱም እየሄድን ነው ያንን ያደረግነው። የሚያፍሩም አሉ፣ ወጥቶ እንዳይለምኑ ትናንት ሰጪ የነበሩ ናቸው። በየቤቱ ተዘግቶባቸው የነበሩ ሰዎች ናቸውና እንዲመጡ አድርገን የሰጠናቸው። ቪዲዮውም ፊታቸውን አናስገባም። ከዛም አንጻር ነውና እግዚአብሔር ብድራቱን ይክፈላችሁ። ሁላችሁንም በጣም ነው የምናመሰግነው። እንግዲህ በሚቀጥሉት ሌሎች በዓላትና ኩነቶች እንገናኛለን። እግዚአብሔር ብድራቱን ይክፈላችሁ።